መፍትሄ መላ ሊበጅለት ያልቻለው የሀይሚ የብሩኬ የሩታ የአብርሽ ጉዳይ ይኸው እንግዲህ እየተንዛዛ ከዚህ ደርሶ ምንም መፍትሄ አልተገኘለትም። አብርሽ ግን አሁን የሆነ መፍትሄ ያመጣ ይመስለኛል። በመውደቁ ምክንያት ሐኪም ቤት ገባ ምናምን፣ አሁን የሩታን ልብ ያሸነፈ ይመስለኛል። እና እንዲሁ ዞር ዞር ስል ደግሞ ሶሻል ሚዲያ መቼስ የማያሳየን የለም አይደለ? ማንን አገኘው? ሀፍትሽ፣ እሙሽ፣ ብሩኬ ሆነው አየኋቸውና ማለት ነው እንግዲህ ሀፍትሽና ሙሽ ከላይ ቁጭ ብለዋል ፎቷቸው፣ ብሩኬ ከታች ተዘቅዝቋልና እንዴት አይነት ማይንድ ነው ይሄ? ግን እኔ በጣም ነው የተገረምኩት ማለት ነው። እንግዲህ እናት ልጇ በዛ ደረጃ ተዘቅዝቆ ስታይ ደስ ይላታል ብላችሁ ነው እንደ እናቱን ከላይ ቁጭ አድርጋችሁ እሱን ከታች የዘቀዘቃችሁት? እኔ በሰዓቱ በጣም ነው ያዘንኩት ማለት ነው። ግን አሁን አሳቀኝ ስራቸው እንደው ሀይሚና ብሩኬነስ እንደተለመደው መቼ የምንላለን። እናትና ልጅን ዝቅ ከፍ አድርጋችሁ ትዘቀዝቃላችሁ። ኧረ ምን መታወር ነው የእናንተ? ሲቅር ይበላችሁ። የምሬን ነው። እንደዚህ አይደረግም። እናቱን አትዘቅዝቁ፣ እናቱን አትዘቅዝቁ ሲባል ወንድሙና እናቱን ከላይ ቁጭ አድርገው ሱ ዘቀዘቁት። ጉድኮ ነው። እና ወደ እናብርሽ እና ወደ እነሩታ ስመጣላችሁ፣ ደግሞ አብርሽ ጥሩ ዘዴ ነው የተጠቀመው። ግን በመጀመሪያ ደረጃ እውነት የሚሆኑ ውሸት ሐኪም ቤት ስለገባ ደግሞ ተሽሎ ወደ ቤት ስለተመለስ እንኳን እግዚአብሔር ማረ እሰይ አይባልም። እውነት ነው። በጣም ብዙ ሰው እሰይ ደግ አደረገ፣ እውነት ከሆነ ፕራንክ ካልሆነ ደግ አደረገ እያሉት ነበረ። ከራሱ ከዩቲቡ ከኮሜንት ላይም እንደገናም በቲክቶክ ራሱ ሰላሳ ሲሉ ነበር እና የሰው ልጅ ሲታመም እሰይ አይባልም እንዴ? የእኛ እኮ ገላችን እኮ ፍሩስ ነው። ነገ ኛ ምንድን ነው የሚባለው? ይሄ መታዘዝ ባይችልስ፣ ሰውነታችን መታዘዝ ባይችልስ እሰይ ይባላል እንዴ? በበሽታ እንደዛ ይባላል አይባልም፣ ነወር ነው። የምሬን ነው። መጠየቅ ከቻላችሁ እግዚአብሔር ይማረው ማለት ካልፈለጋችሁ ደግሞ ዝምታ። ምን ወሰደባችሁ እና እንግዲህ አብርሽ ስለተሻለ ወደ ቤት ስለተመለስ ፈጣሪ ይመስገን። ግን ይሄ ትክክለኛ ሕመም ነው ብዬ እኔ ራሴ አላምንም። ማለት ወድቋል ምናምን አብርሽ አውቃለው፣ ግን የሆነ ትንሽ ጨምሮበታል ሩታን ለማሸነፍ ይመስለኛል የተጠቀመውና፣ እንደዛ ባያደርጉ ኑሮ ሩታ እንግዲህ አስቡት። ዛሬ ቆቀፍ አደረገችው ያዝ አደረገችው ተሽቆጠቆጣች፣ ከቤታችን እንሂድና በቃ አይዞህ ምናምን አለችው ማለት ነው። አሁን አብርሽ እንደዛ ፌንት ሰርቶ በዛው ዝም ባይል ኑሮ ሩታ ጥላው ነበር የምትሄደው። ስለዚህ ይሄ ነገር የሰራ ይመስለኛል እና ሐኪም ቤት ገብቶ እንደዛ የቆየው ሩታን ለማግኘት ነው። እንደኔ ሐሳብ ነው ይሄ ሐኪም ቤት የቆየው ምናምን እውነት አይመስለኝም። የእውነት በጣም ቢታመም ኑሮ ሐኪሞቹ በዚህ ደረጃ እንዲ ቀዝቀዝ አይሉም ነበር እና ነገር ግን ከዚህ በኋላ ሩታ ደግሞ እግርሽን እንዳታነሽ ከዛ ቤት ማለት ነው፣ ከገባሽ እንዳትወጪ ባልሽን ተንከባከቢ በአንቺ ስበብ ነው እየተባለ ነበር። እውነት እኮ ነው። አሁን ይሄን ልጅ ይዘሽ ባትሄጂ ይኸው ጦስ ሆኖ ነበር። በዛ በወደቀበት ቀርቶብሽ ቢሆን ኑሮ ምልት ነው። አሁን ሩታ በጣም እኮ ያስደነግጣልና በጣም ጭንቀት አለበት። አብርሽ በየቦታው ስሙ እየተጠራ ስለሆነ ኤስትረስ ውስጥ ገብቷል። ስለዚህ ባልሽን አረጋጊ ተመልሽ። ያለፈ አለፈ ነው፣ ይቀር ተባባሉ። ሲቀጥል ደግሞ እርጉዝ ነሽ ማለት እኔ እንጃ፣ በሰዓት ላይ ለልጅሽ ብቻ ነው ጥንቃቄ ማድረግ ያለብሽ። እየተጣሉ እንኳን ወንዶቹ ከመካከል ሄደሽ የምትገቢው ነገር እኔ በጣም ነው የሚያናድደኝ። እንዴ ማለት ቢመቱሽ ስ እስኪያውን ሲፈራገጡ ምናምን እንዲ ሲሉ በእጃቸው ቢመቱሽ ምን ልትይ ነው? እና በኋላ ጦስ ከመሆን መጀመሪያ ምንድ የሚባለው ነገር አለ ኋላ ከመሟቀቅ አስቀድሞ መጠንቀቅ የሚባል ነገር አለ እና ቅድመ ጥንቃቄ ብታደርጊ መልካም ነው ላለው ወደነ ሀይሚና ወደነ ብሩኬ ስመጣ ደግሞ ሰሞኑን የነበረው ነገር ጥሩ ነበር። አሁን ሊንዳ ሌላ ነገር አምጥታለች። እንግዲህ የሊንዳውም ቢሆን ያው ትራንክ እያደረጉት ነው ብለዋል እየተባለም ነው እኛም እንደዛ ብለናል ማለት ነው እና ብቻ ላቅም ብሩኬን እየፈተኑት ነው መሰለኝ ሁለታቸው ይሁን እኔ ፈተና ከሆነ በጣም ደስ ይለኛል እኔ ስሬስ ነገር እንዳይሆን ነው ትንሽ የሚያስፈራው እንጂ ስሬስ ነገር ከሆነ እውነቴን ነው የምላቸው በጣም ነው የሚያስፈራ ነገር ግን ፕራንክ ከሆነ ችግር የለውም ግን ብሩኬ ደንግጧል ምስኪንዬ አይ ከዋለ በቃ ያላሰበው ነገር ተፈጠረበትና እና ያው እንግዲህ ሀይሚ ያመለጠች አስመለጥካት አንተ አስመሳይን ምናምን የሚሉ ነገሮች አሁንም አሉ አይጠፉም መቼም ሰው ተነግሮ አይሰማምና አሁንም እንደዛ እያሉት ነው ግን ይሄ ነገር መጨረሻው መች ታየና ነው እንደዛ የምትሉ? ገና መጨረሻው አልታየም። የተደመደመ ጉዳይ ሲሆን ነው ከሰው ላይ ሊፈረድ የሚችለው። ይህን ያክል አትፍረዱ ከብሩኬ ላይ፣ ገና ነው ገና መጀመሩ። አለ እንዴ ሊንዳም እንግዲህ፣ አንድ ሶስት አራት ቪዲዮ ሳሰራ በዚህ የምትፋታ አይመስለኝም። የምር ፕራንክ እያደረጉት ከሆነ ማለት ነው እና እና ሀይሚና ብሩኬ ማና ሀይሚና ሊንዳ ደግሞ ፕራንክ እያደረጋችሁ ከሆነ ቶሎ ብትነግሩት፣ ነግሩት፣ ይህን ያክል ባታጨናንቁት ጥሩ ነው። ዱብ እዳ የመጣበት ቀድማውን ብሩኬ ደንግጧል እና